አለ ከሚባል ጨርቅ ነው። ቆንጆ እቃ ነው። ይህም እንዳልኳችሁ ከወገብ በላይ የአሰራር ስልት ተሰርቶ ስትሬች ገበር ከስር ከላይ በምትፈልጉት ሁኔታ መሆን ይችላል። ይልስም ጥንቅቅ ብሎ በሰዓቱ ሰርቶ ይደርሳቸዋል። ቀጣዮቹ ሽፎኖችም ተመሳሳይ ናቸው። በሁለት ከለር አማራጮች አቅርቤ ያለው ክሪስማስ ስለሆነ ለክሪስማስ የሚሆን ቅድም ካሳያችሁ ከለሮቹ ጋር ሁለተኛው አማራጭ ነው። አሁን ካሳያችሁ ጨርቆቹን መምረጥ የከለር አማራጮችን አቅርበናል። ሰላም ሰላም እንደምን አላችሁ? ውድ ቤተሰቦቻችን እንኳን ደህና መጣችሁ። በእናንተው ጥያቄ መሰረት እንግዲህ ከጀርባችን እንደምትመለከቷቸው የሽፎን አልባሳትን ይዘን መጥናል ማለት ነው። እስከ ፍጻሜ አብራችሁን ከቆያችሁ በበቂ በበቂ ሁኔታ ሽፎኖቹን እናሳያቸዋለን ማለት ነው። ለዚሁ ቻናል አዲስ ከሆናችሁ ቴዲ መባቻ አባላለሁ የዚህ ፕሮግራም አዘጋጅና አቅራቢ። ዛሬ ወደተዘጋጀንበት እናልፋለን። አብራችሁን ቆዩ። እንደምንሰነበት ግ አመሰግናለሁ። እንኳን ደህና ቆይኸኝ። ዛሬ ለየት ባለ ነገር ከአንተ ሱቅ የመጀመሪያው ሽፎን ልናሳይ በምን ህሳቤ ነው ዛ ብሽፎን ያዘጋጀትኝ? ሁሉንም በአንድ ጣራ ስር በሚለው ህሳቤ ሁሉንም ነገር ከአንድ ቤት ከግሩም ዲዛይን ታገኛላችሁ። እንደ አማራጭ ዛሬ ተወሰኑ ሽፎኖችን ይዤ ቀርቤያለሁ። ወደ ማሳየቱ እንግባ። በጣም አሪፍ እዚህ ደመቅ ያሉ ነገሮች አሉ። ከወደድከው ጀምር። እሺ አመሰግናለሁ ከመጀመሪያ ዜ ጀምር። ይሄ በግሩፕ የተሰራ የሽፎን ልብስ ነው። እስከዛሬ ሽፎን አላሳየዋችሁም ነበር፣ ግን እንደዚህ እየታዘዝ እንሰራለን። የሽፎን እንዲህ በግሩፕ ተሰርቷ ላይ በምትፈልጉት ይሄ ከሽከሽ ወደ ውጭ ፈንድሻ የሚባል አለ የአሰራር ሁኔታ እናንተ በምትመርጡት በተለያየ ሶሻል ሚዲያ በምታዩት አማራጭ መቅረብ ማሰራት ትችላላችሁ። ዋናው መደቡ ወመኔ ሆኖ ከላዩ ግን ኦሬንጅ ፍላወሮች በቤጅ ከለር ጣል ጣል ተደርጎበታል። ከወገብ በላይ ስራ ስለ ከወገብ በላይ አራት ማዘን ስንጥቅ በሚል ነው። እጅ እጅጌው አጭር በላስቲክ አንባር ሆኖበታል። ይሄኛው ከወገብ ላይ እንደዚህ ማሰሪያ እናደርግ፣ ከጀርባ ላስቲክ ጥቅጥቅ ይሆናል። ይህ በምትፈልጉት ስታይልና የሰውነት ስታይላቸው አማራጭ ሳይዝ መሰራት ይችላል። አራቱም እንግዲህ አንድ ቤተሰብ ስለሆኑ በተለያየ ከአንዷ ብቻ ናት ከወገብ በላይ ልዩነት የፈለገችው በጃፖን ሌሎቹ አራት ማዘን ስንጥቅ ነው። እንዲሁኖ አምሮ ተሰርቶ ዋጋቸው ተመሳሳይ ነው። እስከነጠላቸው ስድስት ስድስት ሺህ ብር ነው። ስድስት ሺህ ብር ነው። የሚቀጥለው ደግሞ እሳተን ሹፎን ይባላል። ይህ አዲስ የመጣ ሹፎን ነው። እጅግ የሚያምር በተለያዩ የከለር አማራጮች መቅረብ ይችላል። በጣም አሁ ለስላሳ ነው። ኳሊቲው ቆንጆ የሆነ ከለር ደግሞ ዋናው ቤጅ ሆኖ ከዛ ላይ በትናንሽ አበባና ዶቃ ከለር እንደ መስመር ሂዶበታል እጅግ የሚያደምቅ ቆንጆ ልብስ ነው። ይህን በማህበራት ለቤተክርስቲያን በቤተሰብ በተለያየ ሆናችሁ ብታዙት እጅግ ድምቅ ፍክት የሚያደርጋችሁ ቆንጆ ሳተን ሽፎን ነው። ይህ ጥንቅቅ ብሎ ሰርቶለት ዋጋው ስድስት ሺህ ብር እስከ ነጠለው በስድስት ሜትር ነው የሚሰራው። ከፈለጋችሁ በአምስት መሆን ይችላል። ይበዛብናል ካላችሁ ከታች ግን ፍንትው የሚል በስድስት ሜትር ነው እዘዙት። ቆንጆ አማራጭ ነው። ቀጣዩ ደግሞ ተመሳሳይ ሳተን ሽፎን ነው። ከለሩ ግን በጣም በቃ ጸጥ ያለ ሆኖ ከለር አገባባቹ በጣም የሚያምር ድምቅ ፍክት የሚያደርግ በተለይ ቀላ ላለ ሰው በጣም ይሄዳል። ከለሩ ለምታየው ራሱ ከለር እንትኑ ይሄ ዋናው መደቡ ሀምራዊ ነገር ነው። ከላይ ኦሬንጆች፣ ቅጠል አረንጓዴ ጣልጣልት ብሎበታል። እጅግ የሚያደምቅ ይህ በማህበር ራስ የወፍ እንትን አላት። እች ላይ ወፍ ነች። በጣም ያምራል። ወፍ አለች ራሷ እና ቆንጆ ልብስ ነው። ቆንጆ ጨርቅ ነው። እቃውም ልስላሴው ቆንጆ ነው። ይህም እንደዚሁ በስድስት ሜትር ፍንት ውሎ ተሰርቶ ስድስት ሺህ ብር ነጠላ ማች የሚያደርግ ዋናው መደብና ከተወሰኑት የተወሰደ በሽመና ታዞ ሁለት ሜትር ከሀያ ሚሆን ነጠላ አለው ዋጋው ስድስት ሺህ ብር። ቀጣዩ ደግሞ ጎመኔ ከለር ሆኖ እጅግ በጣም ተመሳሳይ ናቸው። አሁን ማሳያችሁ ተመሳሳይ ሳተን ሽፎን የሚባሉት ናቸው። ይህ ከለር ደግሞ ዋናው መደብ ጎመኔ ሆኖ ላይት አለው በጣም ጎልድ ላይት ነገር አለው። ኦሬንጅ ላይት አለው። ብላክ አለው። በጣም የሚያደምቅ ፍክት የሚያደርግ እጅግ የሚያምር ሳተን ሽፎን ነው። ይህም እንዳልኳችሁ በስድስት ሜትር ከታች ፍንትው ብሎ ተሰርቶላችሁ አምሮ በተለያየ ወገብ ላይ አማራጮች እናንተ በተለያየ ሚዲያ በምታዩት በፖስት በሚደረጉ በታዋቂ ሰዎችም መሰራት ይችላል የልብስም እንዳልኳችሁ ጥንቅቅ ብሎ ተሰርቶ ነጠላ በሚያምር ሁኔታ ተሸምኖለት በምትፈልጉት ሪጋ በሚል ነጠላ፣ ኖርማል ነጠላ፣ ልሙጥ ነጠላ በምትፈልጉት ከለር ተሸምኖለት ዋጋው ስድስት ሺህ ብር። ቀጣዩ ሽፎን ደግሞ ተመሳሳይ ሳተን ነው። መጪው ክሪስማስ ስለሆነ ለክሪስማስ የሚሆን ቅድም ካሳያችሁ ከለሮቹ ጋር ሁለተኛው አማራጭ ነው። አሁን ካሳያችሁ ይህ ደግሞ በቀዩ ነው ለክሪስማስ በጣም በጣም የሚያደምቃችሁ በግሩፕ በማህበር ብትለብሱት ይሄ ቆንጆ አማራጭ ይሆናል ማለት ነው። ይህም ተመሳሳይ ነው። በምትፈልጉት ዲዛይንና ስታይል መሰራት ይችላል። ከለር አማራጭ ለማሳየት ያክል ነው የምናቀርበው። ቆንጆ በቃ ይሄ ለክሪስማስ በጣም ውብ ነው። መጪውም ክሪስማስ ነው። ይህም እንዳልኳችሁ ነው። በራሱ ቀይ ነገር ተወስዶ ለት ግሪን ነገር ተጨምሮበት በሚያምር ነጠላ ተሸምኖ በሁለት ከሀያ ነጠላ በምትፈልጉት ስታይል ተሰርቶ ዋጋው ስድስት ሺህ ብር። ወደ ቀጣዩ ወደ ቀጣዩ ደግሞ ይሄ በሁለት ከለር አማራጭ የቀረበ ነው። ተመሳሳይ ዲዛይን ነው በሁለት አማራጭ ከለሮች ቀርቧል። ያምራሉ። ቆንጆ ልብስ ነው። ይህም በምትፈልጉት በዚህኛው ወደ ወይን ጠጅ ይሄዳል፣ ይሄ ወደ ፒንክ ይሄዳል። በምትፈልጉት ስታይል ያሰራርስል ነጠላ ተጨምሮበት በስድስት ሜትር፣ በአምስት ሜትር፣ በአምስት ተኩል ሜትር በምትፈልጉት ስታይል ተሰርቶ ጠንቀቅ ብሎ አልቆለት እስከነጠላው ስድስት ሺህ ብር ነው ዋጋቸው እያንዳንዳቸው። ከስር የምንጠቀመው ተመሳሳዩን ስትሬች ገበር እንጠቀማለን ከወገብ በላይም እንደዛው እና ይህ ልብስ ጥንቅቅ ብሎት ሰርቶ ዋጋው ስድስት ሺህ ብር። ቀጥላ ለሳምፕል የመጣች ትንሽዬ ነገር ነች። ችም በጣም ቆንጆ የምታምር ፒንክ ሁና ከላዩ ቤጅ ፍላወር አላት። ከለር አገባባቸው በጣም ሰላማዊ የሆነ ውህደታቸው ቆንጆ ነው ስብጥራቸው እችም በተመሳሳይ መልኩ ተሰርታ ጥንቀቅ ብላ ተሰርታለት በምትፈልጉት ስታይል ከወገብ በላይ ከወገብ በታች በምትፈልጉት ሁለት ከሽከሽ አንድ ከሽከሽ ሆኖ ተሰርቶለት ከወገብ በላይ በምትፈልጉት የፎቶግራፍ ስታይሎች መሰራት ይችላል። ጥንቀቅ ብሎ ሰርቶለት ይህም ዋጋው ስድስት ሺህ ብር ነው። ነጠላ እንዳልኳችሁ ነው፣ በምትፈልጉት ስታይል ነጠላውም ይሰራለኝ፣ በሪጋ በኖርማል ልሙጥ፣ በጥበብ ነጠላም ይሰራለኝ ያሉት አማራጭ ተጠቅመን ስድስት ሺህ ብር ዋጋቸው። እሺ ቀጣዩ ልብስ ደግሞ ይህም በሁለት አማራጭ ከለር የቀረበ ነው። ዲዛይናቸው አንድ አይነቱ ነው። አንደኛው ወደ ፒንክ ላይት ይሄዳለኝ። አንደኛው ደግሞ ድብና ያለ ላይት ፒንክ ሆኖ፣ ግን ስሊቨር ቢጫ ነገር ይበዛበታል። ፒንክ ይበዛዋል። ይሄኛው ይሄኛው ደግሞ ኦሬንጅ ከለሮች ይበዙበታል። ቢጫ ጎመኔ ያለው ሁሉም ላይም ይህ ልብስም እንዳልኳችሁ ቅድም ጥንቅቅ ብሎ ሰርቶለት አልቆለት፣ በተለያየ ስታይል አማራጮች ከወገብ በላይ ከወገብ በታች፣ ዋጋቸው እስከነጠላቸው ስድስት ሺህ ብር ነው። በስድስት ሜትር ዘዟቸው በጣም ቆንጆ ኳሊቲ ጨርቆች ናቸው። ስትሬች ገበር እንዳልኳችሁ ከወገብ በላይ የማትፈልጉ ከሆነ ስትሬች ገበሩ ይቀራል። በስሱ የሚፈልግ ሰው አለ። በስትሬች ገበር ዋናው የሚሰራ በብዙ ጊዜ ዋናው ከለር ደምቆ እንዲወጥ ያደርገዋል። ያን ተጠቅመን በራሱ የሚሄድ ስትሬች ገበር ከራሱ ጋር የሚሄድ ነጠላ ሁለት ሜትር በላይ የሆነን ጥላ ሸምነን አሰርተን እንልክላችኋለን ከያላችሁበት ስድስት ሺህ ብር። እነዚህ ደግሞ በጣም ድምቅ የሚያደርጉ ይህም ለክሪስትማስ መሆን የሚችል በጣም የሚያምር ኖርማል ሹፎን ነው። ዋናው ከለር ኦሬንጅ ነው። ከላዩ በቢጫ ተሰርቶለት አብስትራክት የሆነ አሰራር ነው ያለው። በጣም ያመ ብዙ ከለሮች አሉተኝ ይህም በስድስት ሜትር በአምስት ሜትር መሰራት ይችላለ። እናንተ በወደዳችሁ በፈቀዳችሁት ስታይል እና ዲዛይን ተሰርቶ ጥንቅቅ ብሎ ሰርቶለት ተሰርቶለት ነጠላ በሸማኔ ተሸምኖ ዩ የሆነ ነጠላ ከራሱ ዋናው መደብ ተወስዶለት በሚበዛው ደግሞ ትንሽ ጣልጣል ተደርጎበት ነጠላው የራሱ ነጠላ በሸማኔ ተሰርቶለት ዋጋው 6 ሺ ብር በስድስት ሜትር በአምስት ሜትር በምትፈልጉት መሰራት ይችላለ። ቆንጆ እቃ ነው። እሺ ቀጥታ ደግሞ ቤጅ ከለር ናት ዋናው መደብ ግን ፍላወር የተለያየ ቀይ፣ በርገንዴ፣ ቢጫ፣ ፒንክ ፍላወር በተለያየ ቅጠል ጎመኔ ከለር ፍላወር ስለገቡበት ልብሱን ድምቅ አድርገውታለኝ። ዋናው መደግም ቤጅ ነው። ይህ ልብስም ጥንቅቅ ብሎ ተሰርቶለት በምትፈልጉት ስታይል ነጠላ በሸማኔ ታዞለት ተሰርቶ ኦርደር ስታደርጉ ሸማኔ ጋ ይደርሳል። ነጠላው ወዲያው ተሰርቶለት ጥንቅቅ ብሎ ተሰርቶ ይህም በስድስት ሜትር በምትፈልጉት ስታይል በላይ ከወገብ በታችን በምትፈልጉት ስታይልና ቅርጽ ተሰርቶ በልካችሁ በመጠናችሁ ጥንቅቅ ብሎ በሰዓቱ በወቅቱ። ዋጋው እስከ ነጠላው ስድስት ሺህ ብር በአምስት ሜትር መሰራት ይቻላል። በስድስት ሜትር ቢሆን በጣም ያምራል፣ ከታች ሰፋ ስለሚል። ቀጣይ ደግሞ ፒንክ ከለር ነው። ዋናው ከለር ፒንክ ነው። ዋናው መደብ ፒንክ ሆኖ። ኦሬንጅ ላይት ጣል ጣል ብሎበታል፣ በፍላወር ጥቁርም እንደዛው ነጭ ያለው ለዚህም ተመሳሳይ ገበር ነው ውስጥ ላይ የምንጠቀመው። ስለ ገበር ሳልገልጽላችሁ ስትሬች ገበር እንጠቀማለን። ከወገብ በላይ የምትፈልጉ ስትሬች ገበር የሆነ ድምቅ ያደርገዋል። በዚህ አጋጣሚ አንድ ነገር፣ ይሄ ሸሚዝ መሰራት ይችላል። ለወንዶች ለምሳሌ ለመመሳሰል ሸሚዝ መሰራት ይችላል ማች ለማድረግ አሁን ለልደት ለምናም ቀለል ለማድረግ ከተፈለገ ለሴቶች በዚህ ለወንዶች ደግሞ በዚሁ ጨርቅ ሸሚዝ መሰራት ይችላለን እና በሚያምር ነገር ሰርተን እናሳያቸው ወደፊቱ። በሸሚዝም በቀሚስም ማች አድርገን ቆንጆ ልብስ ነው። ይህም ዋጋቸው ተመሳሳይ ነው። የሚሰሩት ሜትርም በስድስት ሜትር ነው የሚያምረው። በስድስት ሜትር ሰርተን በተባለው ጊዜና ሰዓት ቦታ እናደርሳለን። ስድስት ሺህ ብር እስከነጠለው ወደ ቀጣዩ ስንል ወደ ቀጣዩ ደግሞ ስንል ይሄኛው በግራጃ ያዝኩተኝ ፒንክ፣ ዋናው መደብ ፒንክ ነው። ፒንክ ሆኖ ጠቆር ያለ ጠቆር ያለ ላይት በጣም የሚያድም ቆታ ላይ ልብሱን ያኛው እንዲወጣ እንዲጎላ ፒንኩ እንዲጎላ ያደረገው ያኛው ከለር ነው። እርሳስ ከለሩ ነው እርሳስ ከለር ሰማያዊ ነገር ጣልጣል ብሎበታል። ይህም በጣም ቆንጆ የሚያምር ከለር ነው። ሁለተኛው አማራጭ ከለር ደግሞ ዋናው መደብ ፒንኩ ነው። ቀይ ኦሬንጅ እና በቾኮሌት ከለር ገብቶበታል እና አረንጓዴ ያለው ሁለቱ ላይም ይሄ አረንጓዴ ነው። ይሄኛው ሰማያዊ ላይ የገባበት ቆንጆ በጣም የሚያምር ከለር ነው። ጨርቃችን በጣም አለ ከሚባል ጨርቅ ነው። ቆንጆ እቃ ነው። ይህም እንዳልኳችሁ ከወገብ በላይ ከወገብ በታች በምትፈልጉት ስታይልና የአሰራር ስልት ተሰርቶ ጠንቀቅ ብሎ ተሰርቶለት እስከነጠላው ስድስት ሺህ ብር በስድስት ሜትር። ቀጣዩ ቀጣዩ ደግሞ ይሄ ሰማያዊ ከለር ነው። ዋና መደቡ ሰማያዊ ሆኖ ጎልድ ላይት ነገር ጣልጣል ብሎበታል እዛ ላይ በጣም የሚያምር ከለሮች አሉት። የፍላወሩ አጣጣል የከለር አገባቡ በቃ በጣም በጣም ያሁን ከወንድ ጋር ማች ቢሰራ በጣም ያምራለች በሸሚዝ ይህን ለተለያየ ማህበራት መሆን የሚችል ልብስ ነው ሁሉም ይሄ ደግሞ ዋናው መደብ አረንጓዴ ጠቆር ያለ ከለር ገብቶበታል ከላዩ ላይ ፒንክ አለው ኦሬንጅ አለው የሁለት ከለር አማራጮች እያሳየናችሁ ነው ይህም ቆንጆ ጨርቅ በቆንጆ ስታይል ተሰርቶ በምትፈልጉት ከወገብ በታች ከወገብ በላይ ተመሳሳይ ስትሬች ነጠላ ለማጣፋት የማያንስ ከሁለት ሜትር በላይ የሆነ ነጠላ ተሸምኖለት በምትፈልጉት ስታይል ጊዜና ሰዓት ጠብቆ ተሰርቶላችሁ ዋጋው ስድስት ሺህ ብር በስድስት ሜትር ከወገብ በታች ስድስት ሜትር ሲሆን በጣም በጣም ሰፊ ይሆን እና በጣም የሚያምር ይሆናል። ስለዚህ እዘዙት። ቀጣዮቹ ሽፎኖችም ተመሳሳይ ናቸው። በሁለት ከለር አማራጮች አቅርቤ ያለውኝ ይሄ ወደ ፒንክ የሚበዛበትና ጎልድ ላይት አረንጓዴ ነገር ጣል ብሎበታል። እጅግ የሚያምር ውብ ዲዛይን ከለሩ ማማራጭ። ይሄኛው ደግሞ አረንጓዴ፣ ሰማያዊ እና ፒንክ ከለር ጣል ጣል ብሎበታል። እጅግ የሚያምር የከለር አገባቡ ይህ ደግሞ ተሰፍቶ ተሰርቶ አጠንቀቅ ብሎ ከእናንተ ሰውነት ጋር ልክ ሆኖ ተሰርቶ ሲታዩት በጣም የሚያምር በተለይ ለማህበር ጽዋ፣ ለተለያየ ፕሮግራሞች በማህበር ስለብሱት እጅግ በጣም የሚያምርና የሚያደምቃቸው ይሆናል። ይህም ከወገብ በታች ከወገብ በላይ በምትፈልጉት ስታይልና ቅርጽ መሰራት ይችላል። ከተለያየ ሶሻል ሚዲያ በምታዩት የፎቶግራፍ አማራጮች ብትልኩልን፣ በዚህ ጨርቅ በዚህ ከለር ብትለን ሰርተን ጥንቅቅ አድርገን በወቅቱ በሰዓቱ ከሚያምር የነጠላ በሽመና በትእዛዝ በተሰራ ነጠላ ጋር ሰርተን እንልክላቸዋለን። ይህም በስድስት ሜትር እጅግ በጣም በሚያምር ስታይል ተሰርቶ ዋጋው ስድስት ሺህ ብር። ይህኛውም በሁለት ከለር አማራጭ የቀረበው ልብስ ነው። ይሄ ዋናው ከለር አረንጓዴ ነው፣ ደመቅ ያለ አረንጓዴ። ቸኮሌት ከለር ገብቶበት ልብሱን እጅግ በጣም አድርጎታል። በመሀል ሀምራዊ ከለር የምንለው ገብተውበታል። እጅግ የሚያምር ወደ ወይን ጠጅ የሚመስለው ከለር ገብቶበታል ይህኛው ልብስ ደግሞ ዋናው መደብ ሰማያዊ ሆኖ ፒንክ ጣልጣል ብሎ በታ ላይ ጥቁር ነገሮችም በጣም በማያስታውቅ መልኩ ማለት ነው። ጥቁር ድምቅ ያለ ጥቁር ሳይሆን ወደ እርሳስ የሄደ ጥቁር ከለር ገብቶበታ ላይ ይህም በምትፈልጉት ስታይልና እና ወገብ በታች ከወገብ ላይ በምትፈልጉት አሰራስል ተሰርቶለት በሚያምር ነጠላ በራሱ ከለር ጋር የሚሄድ ነጠላ ሰርቶለት በስድስት ሜትር እጅግ በሚያምር በምትፈልጉት ስታይል ሰርቶለት ዋጋው ስድስት ሺህ ብር ነው ጨርቁ ቆንጆ ጨርቅ ነው ኳሊቲ የሚባል ጨርቅ ነው የምጠቀም ስትሬች ገበር ከስር ከላይ በምትፈልጉት ሁኔታ መሆን ይችላል ይህ ስም ጥቅቅ ብሎ በሰዓቱ ሰርቶ ይደርሳቸዋል ዋጋቸው እንዳልኩት ስድስት ስድስት ሺህ ብር ቀጣዩ ደግሞ ዋናው ከለር ኦሬንጅ ብርቱካናማ ነው ደማቅ ብርቱካናማ የሚባል ነው ከዛ ላይ ጥቁር በስሱ ገብታበታለች ፒንክ ከለር አለው የከለር ስብጥሩ እጅግ በጣም የሚያምር ጨርቅነት፣ ኳሊቲው ቆንጆ፣ የልብስም እንዳልኳቸው በፈለጋችሁ ስታይል መሰራት ይችላል። የወገብ በላይ የወገብ በታች ዋናው አሰፋፍ ስልቱ በምትፈልጉት መሰራቱ ነው። ጨርቆቹን መምረጥ፣ የከለር አማራጮችን አቅርበናል። በተለያየ ስታይል እና ዲዛይን መሰራት ይችላል። ነጠላው በሽመና ታዞ ይሰራለታል። በስድስት ሜትር ከፈለጋችሁ፣ ሰውነታችን ደግሞ ቀነስ ያለ ነው ካላችሁ፣ በአምስት ሜትር መሆን ይችላል። ቆንጆ የሚያምር ጨርቅ ነው። ይህም ጥንቅቅሎት ሰርቶለት ዋጋው ስድስት ሺህ ብር። ቀጣዩዋ ደግሞ በጣም የምታምር ቬጅ ከለር የምንለው ነው። ቬጅ ከለር ዋናው መደብ ሆኖ በቀይ በፒንክ፣ በቢጫ ፍላወሮች ደምቃለች። እጅግ የምታሳምር በማህበራት በተለያየ በቤተሰብ ብትለብሷት እጅግ በጣም ታደምቃቸዋለች። ለማንኛውም ሰው ከለር መሆን የምትችል ናት፣ ለቀይ፣ ለጥቁር፣ ለጸይም ትሆናለች። ስለዚህ በማህበር ብትለብሱት እጅግ በጣም ያደምቃቸዋል። ይህም ልብስ በስድስት ሜትር ተሰርቶለት ከወገብ በታች ከወገብ በላይ በምትፈልጉት ስታይልና ዲዛይን ተሰርቶ ጥንቅቅ ብሎ እስከ ነጠላው ድረስ በሁለት ሜትር በላይ በሆነ ነጠላ በሽመና ታዞ ተሰርቶለት ዋጋው ስድስት ሺህ ብር። ቀጠዋ ደግሞ ዋናዋ ከለር ብርቱካናማ ይበዛባታል ግን ይህ ነው መደቡን ምንለው ዋናው ኦረንጅ ይበዛል እንጂ የተለያየ ከለሮች ገብተውበታል። በጣም በትናንሹ ስለሆነ በጣም የሚያምር እችም እንዳልኳችሁ ለማንኛውም ሰው መሆን የምትችል በጣም የምታደምቅ እጅግ ውብ የሆነ ጨርቅ ነው። ከጨርቁ ከልስላሴው እንደገናም ደግሞ በስድስት ሜትር ይህ ልብስ ሲሰራ እጅግ በጣም የሚያምር ነው። በተለያዩ አማራጮች የወገበታች የወገበላይ ስታይል ተሰርቶ ጥንቅቅ ብሎ ሰርቶለት በሚያምር ከሁለት ሜትር ነጠላ በላይ በሆነ ለማጣፋት የማያንስ ነጠላ አብረን እናሰራለን በሽመና። ይህ ልብስም በምትፈልጉት ከወገብ በታች በወገብ በላይ በስትሬች ገበሩ ደግሞ ተመሳሳይ ሆኖለት፣ ልብሱ ስትሬች ገበር ከስር ሲገባለት እጅግ ያደምቀዋል፣ ከለሮቹ ጎልተው እንዲወጡ ያደርጋቸዋል። ስለዚህ ይህንም እዘዙት። ዋጋው በ6 ሜትር 6 ሺ ብር። እናመሰግናቸዋለን። ውድ ቤተሰቦቻችን፣ እንግዲህ በእናንተ ጥያቄ መሰረት የተለያዩ ከባህል አልባሳት ውጭ ሽፎኖችን፣ ፋሽን ነገሮችን ብታሳዩ ትላላችሁ ማለት ነው። ዛሬ እንግዲህ በግሩም ዲዛይን ደግሞ የተመረጡ የሽፎን አልባሳትን እንዳያቸዋቸው። እንግዲህ እጅግ የሚያማምሩ ናቸው። ፋሽን ናቸው። ገና ገበያው ላይ ያሉ ናቸው። እንግዲህ ግሩሜ አንተም ታግዘኛለህ። ሽፎን አይደገምም ይባላል መደገሙ በጣም ከብላና ያዩትን ተሎ እንዲያዙ ብዬ ነው። ትክክል ነው። በዚ አጋጣሚ ሽፎን በጣም አስቸጋሪ ልብስ ነው፤ የመጣው ልብስ ወዲያው ያልቃለኝ። ስለዚህ አሁን ያያችሁት ልብስ ብታዙ ከአስመጪዎቹ በቀጥታ ተሎ ይገኛለኝ። ሲቆይ ሲቆይ ግን ልብሶቹ እየጠፋ ይሄዳል፣ በሌላ ከለር ይቀየራሉ። ከውጭ ስለሚገቡ ጨርቋቸው በሌላ ከለር ቀይሮ ይሰሯቸዋል። ስለዚህ የወደዳችሁትን የፈቀዳችሁትን ብታዙ በሰዓት ሰርተ ላጥማል። በጣም አሪፍ እጅግ አርገን እናመሰግናለን። ውድ ቤተሰቦቻችን፣ የወደዳችሁትን እዘዙ። ለማዘዝ ወይም እኛ ጋር ለመገናኘት ከፈለጋችሁ ስልካችን እዚህ ያለ ቀደም ብለን ማስቀምጠናል። እስክሪን ላይ አያዘንም ደግሞ ካላችሁ የኮመንት የመጀመሪያ ቦታ ላይ ሁልጊዜም ስልኮቻችን እናስቀምጣለን፣ የምታዙባቸው ማለት ነው። ሰብስክራይብ አርጋችሁ ቤተሰብ ሆኑ። ከወደዳችሁት ደግሞ ለወዳጆቻችሁ ሸር አድርጉላቸው እና በጋራ በግሩፕ ሆናችሁ በማህበር ሆናችሁ ዘንጡ፣ ልበሱ እንላችኋለን ማለት ነው። ሰብስክራይብ ማድረጋቸውን ቸክ አድርጉና ሳምንት ደግሞ የተመረጠውን ለእናንተ የሚገባው ይዘን እንመጣለን። በያላችሁበት ሰላም